መጽሐፍ ቅዱስ ኢየሱስ ክርስቶስ የእግዚአብሔር ልጅ ቤዛዊተ ኩሉ ዓለም ተብሏል። ይሄ ዶግማ እኮ ተንዷል። ምስጢረ ሥጋዌ እኮ ፈረሰ። እግዚአብሔር አብ ለደህንነታችን ያስጠመጠው መስዋዕት ያደረገው የዘላለም ሊቀ ካህናት የዘላለም መስዋዕት ኢየሱስ ክርስቶስ አንተ በቂ አይደለህም፣ ድንግል ማርያምም ቤዛዊተ ኩሉ ዓለም ናት። ምን ይሄ ብቻ የብፁ አቡነ ተክለ ሃይማኖት ተቅማጥም ከክርስቶስ ደም ጋር እኩል ነው። ይኸው ገርሉን ይዤዋለሁ፣ አውጥቼ ማንበብ እችላለሁ። ወናሁ ትመውት በህማመ ብድብድ ወደዛቲ ህማመ ከረስያ ከመስቅለቴ ወሞቴ። እነሆ በክፉ ሞት በተቅማጥ ትሞታለህ፣ ይቺን ተቅማጥ ደግሞ እንደስቅለቴ እንደሞቴ እቆጥርልሃለሁ ብሏል ተብሎ የአቡነ ተክለ ሃይማኖት ተቅማት ከክርስቶስ ደም ጋር እኩል ነው። ተው ከገሩ ላይ ተቀምጧል። አራት ወር የዝናብ ነጠብጣብ ያክል ነፍሳትን ከሲኦል ወደ ገነት እያወጣሽ ታስምሪ ዘንድ ታስምሪ ዘንድ ቃል ኪዳን ገባሁልሽ ብሎ ጌታችን ሰጣት ይላል። የአራት ወር የዝናብ ነጠብጣብ ያክል ጌታችን ኢየሱስ ክርስቶስ ይህንን ያህል ዓለም ከአዳም እስከ ምጽአት ከአዳም እስከ ምጽአት አስር ጊዜ እንደው ቢፈጠርስ ዓለም እውነት የአራት ወር የዝናብ ነጠብጣብስ ትውልድ አለው ወይ? እንዴው የካ ክፍለ ከተማን ያለንባትን አካባቢ እንኳን የአንድ ቀን ዝናብ ቢዘንብባት ያን ያህል የዝናብ ነጠብጣብ የአዳም ዘር አለው ወይ? እና የሌለና የተጋነነ ቅዱሳንን ለማክበር ተብሮ እንዲህ አይነት የተለቀቀው ውሸት መዋሸት አግባብ አይደለም። ይሄም የክርስቶስን ቤዛነት የሚያስክድ ነው። የክርስቶስ ሰምራ ቃል ኪዳን ከልክ ካለፈ ቤዛነትን አስጣለ። ክርስቶስ ሰምራ ይሄን ያህል ካዳነች በቃ የክርስቶስ ቤዛነት ምን ያደርግልኛል? እሷንን ዘክሬ በቃ ድኛለው፣ አልቆልኛል። ይሄን ነገር አሁን ፅጌ መናፍቅ ነው ገሃነም ነው የሚገባው ተብያለሁኝ። ደብረ ሊባኖስ ከቡሬስ ከሸምን ይኸው ከጉሪ እስከ ሸምን ድረስ የተቀበረ ማንኛውም ሰው ይድናል ተብሏል። ገር ለተከለ ማለት ለመንግስተ ሰማያት የማይበቃ እንዲሁም ገዳም ከነ አይረግጥም ተብሏል። እኔ ሁለት ወር ተቀምጨበታለሁ፣ ደብረ ልያኖስ ገዳም። እኔ እኮ ደብረ ልያኖስ የገባሁት ስተት ላራምድ በክርስቶስ እንድታምን፣ ካላመንህ አለማመን ኃጢአት ስለሆነ በክርስቶስ ትጠየቃለህ። በልጁ የሚያምን ይዘላልም ይወታል፣ ያለምን ይፈረድበታል። አሁን ተፈርዶበታል። ስለዚህ አሁን መግቢያው መውጫው በሩ ክርስቶስ ነው። መውደቂያውም መነሻውም የመሰናከያ አለቱም እሱ ነው። ዝንቱ ወጣን ሲዩ ድቀቱ ወለተን። ይህ በቤተ ክርስቲያን የሚሰጥ ትምህርት መርገም በተመለከተ ያለቀ የደቀቀ ታሪክ ነው። በቤተ ክርስቲያን ውስጥ ክርስቶስ የመርገምን ታሪክ ሰብሮታል። ኖ ሞር መርገም የሚባል ነገር የለም በአዳም ምክንያት የሚወቀስ የሚከሰስ አንድም ፍጡር የለም በዚህ ዘመን ማንም በአዳም የአዳም ፋይል ተጎትቶ በክርስቶስ ዙፋን ፊት ተስቦ አይ አንተ የአዳም መርገም ስላለብህ ሲኦል ግባ አንተ የአዳም መርገም ስላለብህ እንደ ብሉይ ኪዳኑ ዘመን ገሐነም ነው የሚትል ምንም እንደዚህ የሚባል ታሪክ የለም በአዲስ ኪዳን አዲስ ኪዳን ነው አዲስ ኪዳን ጥያቄ ነው ያለው በቃ አዲስ ህይወት አዲስ ኑሮ። በአዲሱ ህግ ትዳኛለህ፣ በአዲሱ ህግ ይፈረድብሃል። እርሱ ደግሞ በክርስቶስ ማመን አለማመን፣ ማመን ነው በቃ። በክርስቶስ ኖርሃል አልኖርክም ነው ጥያቄው። አዲስ ኪዳን ነው፣ አዲስ ውል፣ አዲስ ስምምነት፣ አዲስ ህግ ነው ያለው። ብሉዩ ህግ የብሉዩ ህግ 5500 ዘመን ያስጠይቅ ሲኦል ያወርድ የነበረው ተዘግቷል፣ ተዘግቷል። የተዘጋ ምዕራፍ ነው። ያ ማለት ግን የብሉ ኪዳን መጽሐፍ ቅዱስ በሙሉ ተሽሯል ማለት ግን አይደለም። ግን የጸቡ ግድግዳ በክርስቶስ ፈርሷል። ወአቅረበን አበ እግዚአብሔር አቦ ወልድ አይል፣ እርሱ ወደ አባቱ አቅርቦናል። አብም ወአንከረ አብም ዝንቱ መሥዋዕት ተብሎ አብ ከመሥዋዕትነቱ ድንቅ የተነሳ ድንቅ እጹብ ድንቅ ከመሆኑ የተነሳ አደነቀ ተብሎ ተጽፏል። አባቶቻችን የነገሩን ይሄን ነው። ንጹህ መስዋዕት በቀራንዮ ላይ ተሰውቶ ዓለሙን ከአባቱ ጋር ከራሱ ጋር ከመንፈስ ቅዱስ ጋር አስታርቋል። ወልድ ዋሕድ ኃጢአታችን በመስቀል ተሸክሞ እርግማናችን ለአንዴና ለመጨረሻ አስወግዶታል። አሁንም መርግም አለብኝ እያልክ የምትንፈራፈርካለህ፣ ተንፈራፈር። ራሱ ይሄ እርግማን ነው። ራሱ የክርስቶስን ቤዛነት ዲና የሚያደርግ የክርስቶስን ዋጋ ባዶ የሚያደርግ ትምህርት፣ የተረገመ ትምህርት ነው። ተረግሟል ድሮ ምክንያቱም በክርስቶስ አታምንም። በክርስቶስ ለማይኖር ሰው አሁንም ቢሆን ህይወት የለውም። መንፈስ ቅዱስ አጽናኙ ይመጣል። አጽናኙ ዓለምን ስለ ኃጢአት፣ ስለ ፍርድ ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው ብሏል። በቃ አሁን መንፈስ ቅዱስ ይመጣል ይወቅሳል በክርስቶስ እንድታምን። ካላመንህ ዓለም አመን ኃጢአት ስለሆነ በክርስቶስ ትጠየቃለህ። በልጁ የሚያምን የዘላለም ይወታል። ያለምን ይፈረድበታል። አሁን ተፈርዶበታል። ስለዚህ አሁን መግቢያው መውጫው፣ በሩ ክርስቶስ ነው። መውደቂያውም፣ መነሻውም የመሰናከያ ዓለቱም እሱ ነው። ዝንቱ ሕፃን ስዩ ለድቀቱ ወለተንሥኦቱ ይሄው ነው። ወጣ ትምህርቱ እዚህ ቤተ ክርስቲያን ትምህርት ነው። ይሄን እኔም የሚነካብኝ ሰው ካለ በጣም ሴንሲቲቭ ይብልኝ በጣም በጣም በጣም ነው እኮ ዛነቱ ላይ በጣም ተቆጥቼ ነበር። ይሄ ደግሞ በትርጓሜ ቤት ተምረነዋል። ትምርቱ፣ ግራይ ግን ምንም በዚህ ትምርት ላይ በታምር ነው። እኔ ማለት በቃ እስክትወጣ ድረስ ነው መከራከሩ። በዚህ የመዳኒ ዓለም ነው በመስቀል ላይ አስታርቆናል ደምድሞታል። ከዚህ በኋላ ሰው የሚጠየቀው በራሱ አለማመን፣ በራሱ ኃጢያት፣ በራሱ በአዲስ ኪዳን ባለማመኑ ባለመኖሩ ነው የሚጠየቀው ሰው በቃ